የኪሳራ ተረፍኩ እንጂ ምንም የተጠቀምኩትኝ ነገር የለም ሲላትም እንዴ እኔ እኮ ሚስትህ ነኝ ብዙ ንብረትን አፍርተናል ስትል፣ ብዙ ንብረት አፍርተናል ነው ያልሽው? ምንድነው ያፈራሹ? ሲጀመር እንዴ አንቺ ከመጣሽ ለእኔ ኪሳራ ነው እያመዘነው እኮ ምንም የተጠቀምኩት ነገር የለም። ስለዚህ ያለኝ ይሄ ነው። ይሄን ይዘሽ በሰላም ከቤቴ ውጪ ልኝ ሲላትም፣ ከዛም በኋላ የቤቱ ካርታ ፕላን ወይም ደግሞ በእጇ ላይ ያለው ፋይል ትክክለኛ መስሏታል። ለዛም ነው የሰጣትን አስር ሺህ ብር ተቀብላ ሄድና ልብሴን በቦርሳ ላይ ከትትልኝ ስትለው፣ በፍጹም ቦርሳ ላይ አልከትም፣ ከፈለግሽ አንቺ ክተችው፣ ካልፈለግሽ የራስሽ ጉዳይ ብሎ አሁን እኔ ልረፍበት ብሎ ክላሱ ገባና ክላሱ ላይ አርፎ ቁጭ ብሎ ሳለ ይሄንን ብር ብሎ ነው እንደሚሰጠኝ ብላ ተናዳ ለዳን ደወለችለት። ዳኒ ሁሉንም ነገር ያውቃል። ሁሉንም ነገር ያውቃል በእሷ እጅ ያለው ፋይል ፎርጅት እንደሆነ ጠንቅቆ ስለሚያውቅም እባክሽን ቲና ለመረጋጋት ሞክሪ አለበለዚያ እኔ ዓይንሽን ማየት አልፈልግም፣ ዓይንሽን ማየት አልፈልግም። እባክሽን እኔ ጋር ሁለተኛ እንዳትመጪ እያለ ከእሷ ጋር እየተሟገተ ሲያወራም ካሌብና ኤደን አብረው ሲመጡ ከሩቁ አያቸው አበደ ከነፈ ቆይ ቆይ የሆነ ቦታ ልውሰድሽ በቃ ልጋበዝሽ ልጋበዝሽ ብሎ ሲርበተበት ዳኒ በሰላም ነው እንደዚህ እኮ ብለህኝ አታውቅም ምን ሆነህ ነው ተረጋጋ እንጂ ለመረጋጋት ሞክር ምን ሆነ ህል ብላ ቲና ስጠይቀውም አይ ዛሬ በቃ በጣም ደስ ስላለኝ ልጋበዝሽ ፈልጌ ነው ግን እኮ ካሌብንና ኤደንን አብረው ቆመው ሲያወሩ እያያቸው ነው እሷም አይታለች ቲና እንኳን ብታይም በቃ በዳኒ ስለምትተማመንበት ዳኒን ለማግባት ከሱ ጋር ላይፍ ለማሳለፍ ስለፈለገችም ስለምታፈቅረው ምንም አይመስላትም። ካሌብ ከማንም ጋር ቆሞ ቢያወራ ለተወሰነ ጊዜ ያው ብትጨው ነው ብትቃጠል ነው። ነገር ግን የምታፈቅረው ማን ነው? ዳኒን ነው። ካሌብን በፍጹም እንደማትፈልገው ከቪዲዮ የተረዳ ነው። ምክንያቱም ፍቺ እፈልጋለሁ ያለችው በራሷ አንድ ዕለት ነው። አልፈልግምም ያለችው ፍቅር ያልቆልኛል ያለችው ራሷ ናት። ለዛውም ዳኒ እየሰማ ከሆኑ በስማ እንዲ አንቺ ልጅ ተረጋግተሽ አስቢበት እንዴት ትዳርሽን ትፈቻለሽ? እኔ ከእሱ ጋር እንድትኖሪ ነው የምፈልገው ሲላትም፣ እንደ እኔ እኮ አንተን ነው የማፈቅር። እኔ ለአንተ ስል መሰለኝ እንደዚህ አይነት ውስጥ የማልወጣ ችግር ውስጥ አጣብቅኝ ውስጥ የገባሁት። ዳኒ ለምንድን ነው የማትረዳኝ እንደማፈቅር እያወቅ ስትለው፣ እሺ አሁን ተረጋጊ ነይ ልጋብዝሽ ብሎ ከወሰዳት በኋላ በቃ ወደ ቤት እንመለስ አላት። ምክንያቱም በጣም ተናዷል ዳኒ። ለምንድን የተናደደው የዳኒ ፍቅረኛ ኤደን እና ካሌብ አብረው ቆሞ ሲያወሩ ነበረ። ምክንያቱም ሁለቱም ስነ ስርዓት ያላቸው ናቸው። በነገራችን ላይ ኤደንም በጣም የተረጋጋች ልጅ ናት። በጣም አባባ እንደውም ወዷዋታል። አባባ ድል ያለ ሰርግ አውጥቼ ነው ልጄን የምድረው ብለው ለቲና ነግረዋታል። ቲናም ደግሞ እንዴ እኔ ኮ ፍቺ አልወሰድኩም፣ የፍቺ ወረቀት ሳልወሰድ የምን አይነት ሰርግ ነው የካሌብ አባት የምታውራው? ስትለው እንዴ አንቺ ፍቺ እፈልጋለሁ ብለሻል፣ ፍቅሬ ያልቆልኛል ብለሻል፣ በአንድ ዕለትሽ መስክረሻል። ስለዚህ ምንም ማድረግ አልችልም እና ላንቺ ስለ ልጅ ቆሞ መቅረት አለበት። እንዴት ሲጀመረ ስለማትገቢው ነው ሲላትም፣ እንዴት የካሌብ አባት እንዴት እንደዚህ አይነት ንግግር ትናገረኛለህ? ከአንተ የማይጠበቅ ነገር እኮ ነው ስትለው አደል፣ ከኔ የማይጠበቅ ነገር ነው። እኔ እኮ እውነቱን ነው ያወራሁት። አልፈልግም ያልሽው እንጂ ብለሽ ብለሽ ደግሞ የካሌብ አባትም ማለት ጀመርሽ። እሺ እሱ ሲሆን እንዴ ልጄ እኮ በጣም ትዕግስተኛ ነው፣ አላት። ልጄ በጣም እኔ እንደውም እሱን ብሆን ፈታ ብዬ ነው የምኖረው፣ ራሴን አላስጨንቅም ነው ያለው። ማን አባባ? የካሌብ አባት የእውነት ልጄ በጣም አስተዋይ ጥሩ ልጅ ነው፣ የተረጋጋ ልጅ ነው። ግን አንቺ ልትንከባከቢውና ትዳርሽን አክብረሽ መቀመጥ አልቻልሽም። ስለዚህ እባክሽን፣ እባክሽን ቲና፣ የእውነትን ፍቺ ፈልገሽ አላደል? እንደፈለግሽ መሆን ትቻለሽ። ስለዚህ መጠባበቂያ ሚስት ለልጅ ሄደ ካሌብ እኔ እፈልግለታለሁ። ከዛ አይንሽ እያየ ድል ባለ ሰርግ እድረዋለሁ። እውነት ለመናገር እንደውም ካሌብ ሄደንም ቢያገባት የእውነቴን ነው የምላችሁ፣ የማር ህይወት ይኖራሉ። ዳኒና ቲና ደግሞ እንዲቹ ሲጨቃጨቁ ሲባሉ ይኖራሉ። ምክንያቱም ዳኒ ቲናን አያፈቅራትም፣ ለጥቅም የቀረባት እህትና ወንድም ተባብለው ነው እዛ ቤት እያሴሩ ያሉት እየሰሩት ያሉት እንጂ በፍጹም እህትና ወንድም አይደሉም። እህትና ወንድም መቼም አብሮ አይማግጥም፣ አብሮ አይተኙም። ነገር ግን ለካሌብና ለአባባ ምን እህትና ወንድም ብለው ሲማግጡ ከአንዴም ሁለቴም ሶስቴም ስለተያዙ አባባ በጣም የተጸጸቱት ልጄ ሚስት አለችኝ እያለ ፊልድ አንዴ፣ ፊልድ አንዴ ደግሞ ስራ አንዴ፣ ወዲህ አንዴ ወዲህ ይላል። እሷ ግን ከሌላ ሰው ጋር ትማግጣለች። ለልጄ የምትገባ አይነት ሴት በፍጹም አይደለችም። እንኳንም ፍጭ ጠየቀች፣ እንደውም ጥሩ ነው ልጄ ይገላገላል፣ እያሉ ነው አባባ። ለምን በራሷ ፍቃድ እንድትወጣ ነው የሚፈልጉት። ከዛ አሁን ላይ ሁሉንም እውነታ እንደደረሱባት ስላላወቀች ቤቱን በእሷ ስም እንዳለ ነው እሷ የምታስበው፣ እና ልብሶቿን ይዛ ልትወጣ ስትል ነው ድራማው ያለቀ ማለት ነው። ያ ማለት ምንድን ነው? እሷ ውጪ ወታ በፖሊስ እነሱን ለማስቀፍደድ ወይ ደግሞ ለማስወጣት ፈልጋ ነው ይህንን ሀሳብ ያመጣችው። ዳኒ ግን እባክሽን ተረጋጊ፣ ስትረጋጊ ሁሉም ነገር ይገባሻል ያለበት ምክንያት በእጇ ላይ ያለው ፋይል ትክክለኛ ፋይል እንዳልሆነ መቶ ፐርሰንት ዳኒ ስለሚያቅ ነው። ስለዚህ ነው ዳኒ እባክሽን ትዳርሽን አትበትኝ፣ ከትዳርሽ ጋር እስኪ ቀጥይ፣ በቃ ስላጠፈሹ ነገር ይቅርታ ጠይቀሽ ትዳርሽ ይሻልሻል፣ እንደዚህ አታድርጊ እያለ ብዙም ጊዜ ሲመክራት ጭራሽ ከካሌብ ጋር ነበር እኔን ኑር ትለኛለን። አሮዶም እኮ ፍቅሬ በቃ አልቋል፣ ከሱ ጋር ለመቀጠል ፍቅሬ ካለቀ ምን ማድረግ አለብኝ? ዳኒ እኔ እኮ አንተን ነው የምወድ፣ ለአንተ ስል መሰለኝ ኔ መስዋዕትም ከፍለው እንደዚህ የምሰቃየው ለአንተ ስል መሰለኝ። እንዴ ምን አስበህ ነው እንደዛ የምትለኝ? ስትለውም እባክሽ እንትና ተረጋግተሽ አስቢበት፣ እንደፈለግሽ መሆን ትችያለሽ አለ ከዛም በኋላ ካሌብ እንዳጋጣሚ ሲመጣ እየተሾኳሾኩ ነበረ፣ ክላስ ላይ ይህ ካሌብ ክፍል ነው። ለዛውም ከዛ ምንድነው ትሁት ምንድነው ትሁት አፍራ እጇን እንደዚህ ይዛለች፣ እጇን እንደዚህ ይዛለች ማለት ነው። ከዛ ትሁት በጣም አፍራ እጇን እንደዚህ ይዛ በቃ አፏን እንደዚህ አፍናለች። በጣም በቃ ግራ ትጋብታለች። እንዳጋጣሚ ካሌብ መጣ። በሩን ክፍት አርጎ ሲገባ ደነገጠች። አረምንም አረምንም ታዲያ ምን ሆነች? ነው ምንድን ነው ተርበተበትሽ እኮ አላት ካሌብ። አረ ምንም የተፈጠረ ነገር የለም ካሌብ አለችው። በስተመጨረሻ በሩን ከፍቶ እረፍት ሎስር ነው ብሎ በሩን እዲ ከፍቶ ሲገባ ሁለቱም ተደናቅተው ተነሱና ተፋጠጡ ማለት ነው። ዳኒ፣ ካሌብ፣ ቲና ሶስቱም ተፋጠጡ አስባችኋል። ሶስተኛ ውርደት ማለት ነው። እና በጣም ከባድ ነው። በእርግጥ ድራማ እዚህ ጋ አሁን እነሱ እያስተላለፉት ያለው ትሁት ድራማ በጣም ምርጥና ልብ አንጠልጣይ ያስተማሪ ድራማ ነው። ሆኖ ሳለ እዚህ ጋር ድራማ ይሁን እንጂ በገሃድም በተግባርም እየተደረገ ያለውን ነገር ነው እያሳዩ ያሉት ማለት ነው። አንዳንድ ጊዜ በትዳር ውስጥ በትዳር ዓለም ውስጥ ባልና ሚስቶች ሲኖሩ ወይ ባሎቻቸው ጥሩ ከሆነ ሚስቶቻቸው ወይ ክፉ ሊሆኑ ይችላሉ ማለት ነው። ልክ እንደ ቲና እና በጣም ይንከባከባታል። በጣም ትልቅ ቦታ ሲሰጣት ነበረ ካሌ። በጣም ትዕግስተኛ ነው። ምንም ነገር ስታረግ፣ ስትጮህ፣ እንዲሁም ደግሞ አባቱም ራሱ እንደዛ ስታሰቃየውም በጣም ታጋሽ ነበረ። ምክንያቱም እርጉዝ ነኝ በሳቱ እያለችው ስታታልለው ነበረ። እሱም ደግሞ ለልጄ እያለ ለልጄ እያለ በስተመጨረሻ ለካም እሷ ስትቀልድ፣ በህይወቱ ላይ ስትቀልድ ነው የኖረችው ማለት ነው። እና በጣም ትዕግስተኛ ታጋሽ ነው። እና አንዳንዴ ጥሩ አንዳንድ ጥሩ ወንዶች በጣም ይታገሳሉ ለምን ለትዳራቸው ሲሉ ደግሞ ለልጆቻቸው ሲሉ ነገር ግን አንዳንድ ሴቶች ደግሞ ትዳራቸው የአማረ ሆኖ ሳለ ከሌላ ወንድ ጋር ላይፍ ለማሳለፍ ይፈልጋሉ ማለት ነው፣ ልክ እንደ ቲና እና በገሃድ እየሆነ ያለውን ነገር ነው እዚጋ እያስተላለፉት ያሉት ማለት ነው። ትሁት ድራማ በጣም ምርጥና ልብ አንጠልጣይ ነው። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ስፍራ ሰላማችሁ ብዝት ትርፍ ይበልልኝ። እናም በጣም ይገርማል። የተፈጠረ ያለው ነገር በጣም ከባድ ነው። አሁን ላይ ትሁት ምንም አይነት ተስፋ አይኖራትም። እዛ ቤት የምትቀጥልም አይመስለኝም። ያው በጣም ታወርዳለች። የውርደትም ውርደት ነው። በዛ ላይ ቦርሳዋንም ይዛ ልትወጣ ስትል አልቋል ማለት ነው። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? የማትወጣው አጣብቂኝ ውስጥ ትሁት አሁን ላይ ገብታለች ማለት ነው። ኤደንና ካሌብ ለመጋባት ወስነዋል። ዳኒ በጣም ነው ያበደው ማለት ነው። ትሁትም ጨልላለች አሁን ላይ ግራ ተጋብተዋል ሁለቱም፣ አገኛለሁ ብለው የማይወጡ ችግር ውስጥ ነው የገቡት ሁለቱማ ቲናና ዳኒ። ዳኒም የሚያፈቅራትን ኢደንን ሊያጣት ነው። ቲናም ከዳኒም ከካሌብም ሳትሆን መሀል ላይ ከቤቷም ሳትሆን ከሁሉም ነገር ሳትሆን መሀል ላይ ትቀራለች። ትሁት ደግሞ በጣም ጥሩና አስተዋይ ልጅ ናት። ከካሌብ ጎን ነው ሁሌ የምትቆመው። በጣም ጥሩ በቃ ታረጋጓለች፣ አይዞህ ትሏለች ማለት ነው። ለዛሬ የመጣሁት ቪዲዮ ይመስላል። አስተያየታችሁን በኮሜንት አስቀምጡ። እወዳችኋለሁ ባይ